አንድ እውነት አለ፣ ሁሉም ሰው የሚያውቀው የሚያምነውና ሊክደው የማይገባ አንድ ወንድ ልጅ ለአንድ ሴት በቂ ፍቅር ካለ ወይም ካፈቀራት ስለሷ ለማሰብ እሷን ብቻ ለማለት ሌላ ተጨማሪ ነገር በፍጹም አያስፈልገው። ለእሷ ያለው ስሜት እሷን ብቻ እንዲል ያስደርገዋል። ይሄንን የሚክድ ሰው በፍጹም ሊኖር አይችልም። ነገር ግን ይሄንን ፍቅር ቀስ በቀስ ከልቡ እንዲጠፋ ሀሳቡን እንዲቀይር አንቺን ብቻ ማለት ትቶ ሌላ ምርጫ እንዳለው እንዲያስብ ለሌላ ሴቶች ትኩረቱን እንዲሰጥ ደግሞ በተመሳሳይ ልታደርገው ትችላለች። በምትሰጠው በምታሳየው እና በምትነግረው ዋቴቨር እንዲሰማው በተለይ በምታደርገው ስሜት ምክንያት ወንድ ልጅ አንድን ያፈቀራትን ሴት ስለ እሷ ብቻ ማሰብ ወይም እሷን ብቻ ማለት ሊያቆም ይችላል። ፋክት። ይህንንም በተመሳሳይ መካድ የለብንም። ስለዚህ ሕይወትሽ ውስጥ ያለን ወንድ አንቺን ብቻ እንዲል ከፈለግሽ ስለአንቺ ብቻ እንዲያስብና ስለአንቺ ደስ የሚል ስሜት እንዲሰማው ከፈለግሽ የግዴታ ምን ያስፈልገናል፣ እንዴት ማኔጅ ላድርግ የሚለው ነገር ማወቅ መቻል አለብን። በዛሬ ቪዲዮችን ላይ የምንመልሰው ይህንን ነው። አንቺን ብቻ እንዲል፣ ስለአንቺ ብቻ እንዲያስብ ወንድ ልጅ አንድ ሴት ምን ሊኖራት ይገባል፣ ምን ማድረግ አለባትና ምን አይነት ነገሮች ላይ መጠንቀቅ መቻል አለባት የሚለውን ነው የሚመልስልን። እንደምታውቁት የምንወደው የምናፈቅረው ኦፊሻሊ ፍቅረኛችን ብለን የጠራ ነውን ሰው ቀስ በቀስ እኛን ችላ እንዲል ከኛ እንዲርቅ አሊያም ደግሞ ሀሳቡን ከኛ ላይ አንስቶ ለሌላ ሰው እንዲሰጥ የምትፈልግ አንድ ሴት ልትኖር አትችልም። ነገር ግን ባለማወቅ ወንድ ልጅም ባለመረዳት የፍቅር ግንኙነት እንዴት ነው የሚሰራው የሚለው ነገር ላይ ያን ያህል ልምድ ሊሆን ይችላል ስለማይኖራት በምታደርጋቸው ነገሮች ከመጨነቋ ከመጓጓትና ይህንን የፍቅር ግንኙነት ለማስቀጠል በምታደርጋቸው ነገሮች ምክንያት ጥቃቅን ስህተቶች ምክንያት ልታጭው ትችያለሽ። ሊሸሽሽ ይችላል። እያየሹ ስለአንቺ ማሰብ ሊያቆም ይችላል። እሱንም ስለምናስተካክልበት መንገዶች ነው የምናወራው። ስለዚህ ከትሽቃ የተወሰኑ ደቂቃዎችን መቆየት ብቻ ነው ከአንቺ የሚጠበቀው። ሀይ እንዴት ናችሁ ለማታቆኝ ወዲት ነኝ እንኳን ደህና መጣችሁ ዮድ ሃውስ ሁለት እዚህ ቻናል ላይ ስለ ወንድሞቻችን እናወራለን ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን እዚህ ቻናል ላይ ታዲያ ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ አብራችሁ የደወል ምልክቷን መጫን እንዳይረሳ ለብዙዎች እንዲደርስ ደግሞ የቪዲዮን ሀሳብ ላይክ እናረጋለን አብራችሁ ቆዩ አንድ ተቀበዩ ማንነቱን ሊሆን ይችላል፣ የሚሰራውን ስራው ሊሆን ይችላል አላማ ህልሙን፣ የተቀበለችውን ሴት ወንድ ልጅ ከአይምሮ ለደቂቃ ሊያወጣ አይችልም። ስለሷ ብቻ ከሷ ውጭ አንድ ሰው ሊያስብ አይችልም። ምክንያቱም እኛ ሴቶች በጣም ጥቂቶች ነን፣ አንድን ወንድ ሙሉ ለሙሉ ተቀብለን አንተ ህልምህም አላማህም ፊዚካልህም አስተሳሰብህም የመልክህም ልክ ነው እኔ ይሄንን ማንነትን አምኜ ወድጄን የተቀበልኩት ህይወት ውስጥ ያስገባትና ያንን አከብራለሁ የምትል በጣም ሬድ ሴት ናት። ይሄንም ባለማድረጋችን ነው ሀሳባቸው የሚቀይሩት ከሆነ ጊዜ በኋላ ሲቀየር ችላ ሲልሽ ሲጠፋ የምታየው ይሄ ነገር ልክ አደለም። በዚህ መንገድ አድርገው ይሄ የምትለብሰው ወፈርክ፣ ቀጠንክ እንዳልተቀበልሹ እንዳልወደድሽው የሚያሳዩ ነገሮችን ስታደርጊ ነው ከአንቺ ላይ አይኑን አንስቶ ወደ ሌላዋ ወደ ሌላ ምርጫ እንዳለው ኦፕሽን እንዳለው ሌላ እድል መሞከር እንዳለበት ማሰብ የሚጀምረው። ስለዚህ ህይወታችን ውስጥ ፍቅረኛችን ብለን ከተቀበልናቸው በኋላ እኛ የነሱ ህይወት መሪዎች አይደለም። ሰው የራሱ ማንነት፣ የራሱ አስተሳሰብ፣ ነገሮችን የሚያይበት የሚቀበልበት የራሱ መንገድ አለው። ስለዚህ ያንን መንገዱን ስትደግፊለት ጀጅ ማድረግ ማቆም፣ መፍረድ፣ ክሪቲሳይዝ ማድረግ ይሄ ነገር ልክ አይደለም እንደዚህ ይሄ ነገሩ እንዲህ ማጣጣል ማቆም፣ ልክ እንዳልሆነ መናገር ይሄ በዚህ መንገድ ከምትሰራው እንደዚህ ብታደርገው እያልሽ ማለት ማውራት የማይችላት ደካማ ጎኑን የማይነግራት ማታዳምጠው ሴት ከሆንሽ በጣም ታወሳስብ፣ ያለሽ ራስሽን ቀለል ማለት ትችያለሽ። የሚነግርሽን ነገር ማዳመጥ፣ ሊያሳካ የፈለገውን ህልሙን ሲነግርሽ ታሳካዋለህ፣ አንተ ጀግና ነህ፣ በርታ ማለት ስትቺ ፖዘቲቭ ሞ ይሄ ነገር ልክ አደለም፣ አንተ ደግሞ እንደዚህ ነህ፣ እንደዚህ ለምን ታደርጋለህ ምትይው ከሆነ እንዳልተቀበልሽ ትነግሪዋለሽ። የሚያደርጋቸው ነገሮች ዋጋ እንደሌላቸው የሚለፋላቸው ነገሮች ልክ ነው ብሎ ያመናቸው ነገሮች ልክ እንዳልሆኑ ስትነግሪው ግራ ታጋቢዋለሽ። ስላንቺ እንዴት ሊያስብ ይችላል? ስላንቺ ማሰብ የሚጀምረው እሱ ልክ ነው ብሎ ያመነውን ነገር ልክ እንዳለ ስነግሬ አንቺ ልክ እንዳልሆንሽ ህይወት ውስጥ መኖሩ ያስብ ይጀምራል። ከአንቺ ላይ አንስቶ ስራው ላይ ሊያደርግ ይችላል ትኩረቱ ደን ጊዜ አሰጠኝ ትኩረት አሰጠኝ ማለት ትጀምሪያለሽ። ስለእኔ ማሰብ አቁሟል ማለት ትጀምሪያለሽ። ከኔ ሌላ ሌላ ሴት ማየት ጀምሯል አልቻለች ኖ ለዛ አይደለም አንቺን ብቻ እንዲል አንቺን ብቻ እንዲያስብ ማድረግ ከፈለግሽ ሐሳቡን ህልሙን ማንነቱን ተቀበይ። ቀጠን ከወፈር መላጣውን ከጸጉር አደገ እንደዚህ አይነት ነገሮች ሰው ነው፣ ማቹር ነው እንግዲህ ደርሷል አደለ፣ አቅም አዳም አብሮሽ ለፍቅር ነው። ስለዚህ አክብሪለት። ይለት ካልተመችሽ፣ ካልወደድሹ፣ ልክ እንዳልሆነ ከተሰማሽ፣ ምቾት ካልሰጠሽ ፍቅረኛሽ ማድረግ አይጠበቅብሽም። ተጣበቂ ከማፈለጊው ሰው ጋር እያልኩሽ አይደለም። ፍቅረኛሽ መሆን እንዳይሆን ከፈለግሽ ወይ ማታምኘው ማቶጁ ማትቀበዩ ማንነት ካለ ሙቮን ማድረግ ነው እንጂ ያለብሽ ያንን አንቺ የሰው ሐናጺ አይደለሽም፣ ኦር መሐንዲስ አይደለሽም ስታስተካኪ የምትኖሪ መሄድ እየቻልሽ ግን፣ አፈቅረዋለሁ፣ ወድዋለሁ፣ እንዲሻሻል ፈልጌ ከመጨነቂ የተነሳ ነው ምናምን ካልሽ ለራስሽ ተጨነቂ እመኝ፣ እሱ ለራሱ ያውቃል። ወዶት ፈቅዶት አክብሮት የሚኖረው ማንነቱ ነው። ስትወጂለት፣ ስታቀ፣ ስትዋጋ፣ ስትሰጪለት በአንቺ ደስተኛ እንዲሆን ታደርጊያለሽ። በአንቺ እንዲያመን ልክ እንደሆንሽ ምርጧ እንደሆንሽ ሚስቱ መሆን እንደምችል እንዲያምን ታደርጊዋለሽ አለቀቁ ከአንቺ ውጭ ሌላ ሊያስብ ከአንቺ ውጭ ሌላ ሰው ሊያይ ለሌላ ሰው ትኩረት ሊሰጥ አይችልም። ወንድ ልጅ ሁለተኛ ስለ አንቺ ብቻ እንዲያስብ ወይም አንቺን ብቻ እንዲል የሚያደርገው ወንድ ልጅ ከሱ ይልቅ ስለራስሽ ይበልጥ ስታስቢ ነው። ወንዶች ስለራሷ ራሷ በጣም የምታስብ ስለ ራሷ የምትጨነቅ ራሷን በጣም የምትወድ ሴት በጣም ነው የሚወዱት። ምክንያቱም አንደኛ ነገር ስለሱ ግድ ሰጠው በቃ ነፃነት የሚባለው ነገር በጣም አይደል? የሚወዱት ያንን ስፔስ ትሰጠዋለች። ምን አደረገ የትገባ የትወጣ መጀመሪያ ላይ ያነሳውትን ይሄን ቀይር፣ ይህ ልክ አይደለም አትለውም። ምክንያቱም ራሱን የሚወድ ሰው ስለ ራሱ በጣም የሚያስብ ሰው ራሱን እንዴት መውደድ እንዳለበት ያውቃል። ራሱ እንዴት ማክበር እንዳለበት ያውቃል። ከራሱ ጋ ያወራል። በራሱ ደስተኛ ነው። ይሄንን ደግሞ በራሱ ስላደረገ ሰዎች በራሳቸው እንዲያደርጉ ነጻ ፈቃድ የሚሰጥ ሰው ነው። ይሄንን በራሳሽ የምታደርግ ከሆነ እሱም በነጻ ፍቀይ ትለቂዋለሽ። በቃ ነፃ ሰው ታደረጊዋለሽ። ወንድ ነው፣ የራሱ ማንነት፣ የራሱ ፍላጎቶች አሉት ብለሽ ታምኛለሽ። ስለዚህ ስለራስሽ ግን ስትጨነቂ እዚህ ጋር ራስሽን ውብ ታደርጊያለሽ። ራስሽን ማትገኝ፣ ራስሽን እንቁ ታደርጊያለሽ። በዚህ መንገድ ነው ስለ አንቺ ብቻ እንዲያስብ መጀመሪያ አንቺን እንዲወድ በቂ ፍቅር የሰጠሽበትን ሪዝን አታጪም። ነገር ግን ስለራስሽ ማሰብትሽ ስለሱ ከሆነ ሞር የምታስብ የእሱ ጉዳዮች ከሆነ ሞር የሚያስጨንቁሽ ራስሽን ትረሻለሽ። ራስሽን ችላት ያለሽ አይቶም ሆነ አውቆ ሆነ ፊል አድርጎ የመጣውን ነገር አያገኝም። ስለዚህ ያነሰዋል፣ ሀሳቡን ያስቀይረዋል። አንቺም ብቻ እንዲል፣ ስለ አንቺ ብቻ እንዲያስብ፣ ሌላም ቦታ ሄዶ አዲስ ነገር እንደሌለ እንዲያስብ የምታደርጊው በዚህ አቋምሽ ላይ ስትጸኚ ነው። ሞር ስለራሲ ስታስቢ፣ ስለሚያሻሽሉሽ፣ ስለሚቀይሩሽ፣ በራስ መተማመን ስለሚሰጡሽ በማንም ላይ ጥገኛ ሳትሆኚ በራስሽ እንድትቆም የሚያደርጉሽ ነገር ላይ ስታተኮሪ፣ ስለራስሽ ይበልጥ ስታስቢ ማለት ነው። ከሱ ከግንኙነታችሁ በላይ ስለራሲ ስትጨነቂና ስታስቢ የሚመጣ ውጤት አለ፣ አይደለም። ውብ ያደርግሻል፣ ልዩ ያደርግሻል። ሁሌ አብዴት ይሆንሽ ያደርግሻል። ያ ነገር ደግሞ ከአንቺ ላይ ሀሳቡን ከአንቺ ላይ አይኑን ከአንቺ ላይ ፍቅሮን እንዳነሳ ያደርገዋል። በጣም በቀላሉ እችን ብቻ በማድረግ ከሱ ይልቅ ራስሽ ላይ በማተኮር ከግንኙነታችሁ ይልቅ ስለራስሽ ይበልጥ በማሰብ ራስሽን በሚያሻሽሉት የተሻለ ቦታ በሚያስቀምጡ ነገሮች ላይ ሞር ኢንቨስት ስታደርጊ እማኘኝ፣ ስለአንቺ ያስብ። ሶስተኛ ወንድ ልጅ ስለአንቺ ብቻ እንዲያስብ የሚያደርገው አንቺን ብቻ እንዲል የሚያደርገው ነገር አብራችሁ የምታሳልፉት ነገሮች ናቸው። የምትሰጪው ጊዜ የምትሰጪ ወይም እንዲያደርግ የምታደርጊያቸው ነገሮች አንቺን ብቻ እንዲል ያደርገዋል። ለምሳሌ አብራችሁ በምታሳልፉት ጊዜ የምትሰጪውን ጊዜ የማዳመጥ የማውራት ብታደርጊ አዲስ ነገር እሱ ከሚወደው ፐርሰፕሽን እሱ አደርገዋለሁ ብሎ ከነገረሽ እንዲሳካልኝ ፈልጋለሁ በሚለውን ነገር ትንሽ እንዲያሳካ ከፍ የሚያደርገውን ሀሳብ አምጥተሽ እንደ አዲስ አብራችሁ እንድትሞክሩ፣ ስለዛ ነገር ማወቅ፣ ስለዛ ነገር ማንበብ ሊሆን ይችላል። አብራችሁ ግን አዲስ ነገር አብረሹ ማድረግ ስትጀምሪ ሰዎች አብረዋቸው ይህን ነገር እኮ ከንትና ጋር ነው ያደረኩት ከሱ ጋር ይሄን ነገር ሳደርግ እሱ ነው ትዝ የሚለኝ። ይሄን ነው መፍጠር ያለብሽ እንጂ በተቃራኒው ምትነግሪውም ኦር ልክ እንዳልሆነ ዳይሬክት ልታደርጊው የምትፈልጊው እዛ ቦታ አስተያየት መስጠት አዋቂ ነኝ ከማለት ይልቅ እሱ የነገረሽን እሱ የሚፈልገውን ህልሙን አብራችሁ እስኪ እንጀምር እኔና አንተ የሚል አዲስ ነገር ማስሞከር ያ ማለት ጥሩ ጊዜ አብረሹ መፍጠር ትችያለሽ ማለት ነው። እንዴት ነው ሰላንቺ ማሰብ የማይችለው ህልሙን እንዲኖር ፑሽ ታረጊዋለሽ። እንዴት ነው ሰላንቺ ሊያስብ የማይችለው? ስለዚህ አብራችሁ የምታደርጉት ነገርን መጠንቀቅ። ለምሳሌ ሊረሳው የማይችለው ነገር ሰለኔ ምንድን ነው ብለሽ ስታስቢ ወይም ስለ እኔ እንዲረሳው አልፈልግም ብለሽ የምታስቢው ነገር ካለ ያንን ማድረግ ችሎታ ሊኖርሽ ይችላል። ፓሽን ሊኖር ይችላል። ያንን ማሳየት ስታሳይው ለሱ ይሄንን ር ለሌላ ሰዎች አሳይተሽ ለሌላ ሰዎች ነግረሽ የማታውቂው ነገር አንተ ልዩ ስለሆንክ ነው ብለሽ ስትነግሪው ስታሳይው ያ ነገር ልቡስ ቦታ እንዲሰጠሽ ሲያስበው ፈገግ እንዲል ከአንቺ ሲለይ ስጦታ ሊሆን ይችላል። ከአንቺ ሲለይ ስለአንቺ እንዲያስብ የሚያደርገውን ነገር ስትሰጪ ውሎ ወንድ ልጅ አዲስ ነገር ስታስሞክሪው ህልሙን እንዲገፋ መጀመሪያውን አንቺ በመጽሐፍ ሊሆን ይችላል ባነበብሹ ነገር ሊሆን ወይም አብረን ይህን ነገር እንሞክር ብለሽ በማስደረግ ሊሆን ይችላል ስታስጀምሪው አንቺን ብቻ እንዲያስብ ማድረግ ትቼዋለሽ። ሁላችንም ለፍተን ሮጠን ደክመን ሰልችቶንም ማረፍ የምንፈልገው ምን አይነት ስፍራ ነው? ምንወደው ስፍራ ነው? የሚወደው ስፍራ ደግሞ አንቺ ነሽ የምትሆኙ። እዛ ቦታ ሰልችቶት ቢመጣ ቢነግርሽ ግድ ማይሰጣት የምትቀበለው የምታዳምጠው እንደሆንሽ እንዲያምን ታደርጋለሽ። ያ ማለት የምትሰጭውን ጊዜ በድጋሚ ውብ ታደረጊዋለሽ። ከእሱ ጋር የምታደርጊውን ለሱ የምትሰጭውን ልዩ ማድረግ፣ የማይረሳ ማድረግ፣ አዲስ ማድረግ። እመኚ አንቺን ብቻ እንዲያስብ ያደርገዋል። ሶስት ነገሮች አዲስ ማድረግ ልዩ ማድረግ እና ስሜት የሚፈጥር አብራችሁ የምታሳልፍትን ጊዜ ቦታ ነገሮችን ማድረግ ከቻልሽ፣ ከአንቺ ሌላ ሴት ሊኖር አይችልም። በቃ ሁሌም ያችን ነገር አብሮ ለማድረግ ዛሬ ደግሞ ምን ታሳየኛለች? ዛሬ ምን ነገር ትነግረኛለች? ሲመጣም ደብሮት ከሆነ አዝሮም ከሆነ በነፃነት በፍቅር እንዲመጣ ታደርጊዋለች። እነዚህ አይነት ነገሮችን ማረግ ማረግ ሀሳቡን እንዳይቀይርም ያደርገዋል። ሞር ደግሞ እንዲወድሹም ስለ አንቺን ብቻ እንዲያስብ ያደርገዋል። አራተኛ ወንድ ልጅ ስለ አንቺ ብቻ እንዲያስብ የምታደርጊበት መንገድ አለመብዛት ነው። እሱ ዘንድ አለመብዛት፣ ከሱ ጋር የምታጠፊውን ጊዜ አለማብዛት፣ እሱ ላይ ቅድም እንዳነሳሁት ሀሳብሽን አለማብዛት። ያ ማለት አብሰንት ሲኖርሽ እሱ ህይወት ውስጥ ለብቻው ስትለቂ፣ ለብቻው ጊዜ ስትሰጪው ስለአንቺ የሚያስብበትን ጊዜ ታበጫለሽ። ያ ማለት የአንቺ ዋጋ ኢንክሪዝ ታርክ፣ ትጨምሪያለሽ እሱ ዘንድ ማለት ነው እሱ ጋር ማትበዢ ከሆነ ምን አለሽ ማለት ነው፣ የራስሽ ማንነት አለሽ ማለት ነው። እሱ ጋር ማትበዢ ካልሆነ ራስሽ ላይ የምታጠፊው ጊዜ አለሽ ማለት ነው። እሱ ጋር ብቻ ሐሳብሽም ድርጊቶችሽም፣ ሁሉ ነገርሽ እሱ ጋር ማይጠፋ ከሆነ እዚህ ጋር ሌላ ትልቅ ቦታ የምትሰጭው ማህበረሰብ ጊዜ አለሽ ማለት ነው። ይህንን ታስተምሪዋለሽ። ከበዛሽ፣ አብሰንት ከሌለሽ፣ ናፍቆትን መፍጠራችን ሚናፍቀውን ነገር ሚናፍቀውን ነገር ነው ወንድ ልጅ የሚያስበው የሚናፍቀውን ነገር ነው የማይጠግበው የሚናፍቀው ነገር ነው ኦር ሚስጥራይ የሚሆንበት ኳሊቲ የሚሰጠው ዋጋ የሚኖረው እንጂ እስቲ ያስቡት፣ ማንም ሰው በተፈጥሮ ሁሌ በዙሪያው ያለን ሁሌ ደግሞ ማይወደውን ማይፈልገውን ክራውድድ የሚፈጥርበትን ሰው ሁሌ ከኔ ጋር ሀያ አራት ሰዓት አጥፋ ሁሌ ሁሉ ነገራችንን አብረን እናደርግ የሚለውን ሰው ሴንስ ያጣለታል፣ ትርጉም ያጣለታል፣ ዋጋ ያጣለታል። ነገር ግን ሲያገኝሽ ደስ እንዲለው ሲያገኝሽ እስኪለይሽ ድረስ እንዲያስብሽ የሚያደርግ በቀላሉ በፈለገው ሰዓትና በተሰማው ሰዓት መጥቶ ሊያገኝሽ ሲል ውሽ ማቲ እንደዚህ ያደርጋለሁ እንደዚህ ፕሮግራም ላይ በዚህ በኩል ነው ብለሽ እኩል የምታስኬጂ ሴት መሆንሽን አንቺን የሚያይበትን መንገድ ማለት ነው አንቺን የሚረዳበትን አንቺን የሚያውቅበትን አንቺን የሚያጣጥምበትንና ሰላንቺ የሚሰማውን ስሜቶች ዋጋቸውን የምትጨምሪው በአብሰንትሽ ነው። አብሰንቶችሽ ታዲያ ይሄ ድራማ የበዛበት እሱን ለማስቀናት ኦር የለሁም ቤት ተዘፍዝፈሽ ቁጭ፣ ኦንላይን ቻት እያደረገ እያየሽ ምናምን አደለም፣ ሪል የሆነ ሪያሊቲ ያለውን ህይወት ስትኖሪ ያንን። ቅድም አንስቻለሁ፣ በቃ በራስ መተማመንሽ ላይ ሊሆን ይችላል፣ ዋጋሽም መጨመር ላይ ሊሆን ይችላል፣ ውበትሽን መጠበቅ ላይ ሊሆን ይችላል። እንደዚህ አይነት ነገሮች ላይ ስታሳል ሪል የሆነ ራስሽ ላይ በደንብ ኢንቨስት ስታደርጊ ነው። ታዲያ የዛኔ በደንብ ፊል ያደርግሻል ሲያገኝሽ፣ አንቺ ላይ ስለሚያሸተው ጠረን፣ ሲለይሽ የሚናፍቀውን ጠረንሽን ናፍቆ እንዲያገኘው ማድረግ መቻል አለብሽ። ከዛ ውጭ ያለውን ለሱ መተው ነው። አንቺ አንቺን የሚያይበትን አንግል ከቀየርሽ ካስተካከልሽ፣ እሱ አይቶ የመጣውን አንግል ካልቀየርሽበት፣ የምትቀይሪው አብዴት ወደ ተሻለ ቨርዥን ካሉ ነው። ወደ ታች የሚያወርድሽ ከሆነ ከባድ ነው የሚሆነው ወዲያው ነው ሀሳቡ የሚቀየረው። ነገር ግን አብዴት የሚሆን ቨርዥን ካለሽ አብዴት የሚሆን ማንነት ካለሽ በዛ ላይ የሚናፍቀው አብሰንስ ካለሽ እሱ ጋር ዋጋሽ ኢንክሬስ ያደርጋል። አንቺን የሚያይበትን መንገድ መቀየር ምትችው። አንቺን የሚያይበት መንገድ ውብ ማድረግ፣ ስለ አንቺ የሚሰማውን ስሜት ጠንካራ ማድረግ ምትችው። እርቀትሽን ስጠብቂ ነው እሱ ጋር አብሰንስ ይኖርሽ ነው። ያንን አድርጊ። አምስተኛ፣ ወንድ ልጅ የማይረሳት ለደቂቃ ሰለሷ ብቻ የሚያስበው ወይም ሰለሷ ብቻ እንዲያስብ የምታደርገው ሴት ታማኝ ሴት ናት። ታማኝ ሴትን ስንተረጉማት ከትንሽ እስከ ትልቅ ድረስ በትንሹ ቺት ማድረግ ወይም እሱ ላይ አለመመጋጥ፣ ከሱ ውጭ ለሌላ ወንድ ትኩረት አለመስጠት፣ ከሌላ ወንድ ጋር ቻት አለማድረግ ሊሆን ይችላል። ከሌላ ሴት ጋር ከሌላ ወንድ ጋር ዴት አለመውጣት፣ ሊሚት ሊኖርሽ፣ ፎከስሽን የፍቅር ህይወትሽን ከሱ ጋር ፎከስ ያደረግሽ ሴት ስትሆኚ ይሄ በጣም ትልቁ የታማኝነት መነሻ ነው። ከዛ ውጭ ግን ያሉ በጣም ጠንካራ እንዲሆን ለአንቺ ያለው ስሜት፣ አንቺ ላይ ያለው ተስፋና አንቺን ብቻ እንዲል የሚያደርገው በሚያልፈው ፈተና ውስጥ ህልሙን አላማውን ለማሳካት በሚሄድ ጊዜ በሚጠይቅሽ ጊዜ ላይ በሚጠይቅሽ ስፔስ ላይ የምትሰጪው ነገሮች አንቺን ታማኝ እንዲያደርግ ስለ አንቺ እንዲያስብ ነገር ያ ፈተና ያ ጊዜ አልፎ ህልሙን አላማውን ሲያሳካ ካጠገቡ እንድትሆኚ የሚፈልጋት ሴት አንቺ እንድትሆኚ የግዴታ ታማኝ መሆን መቻል አለብሽ። አብዛኛዎቻችን እንደሆኑም በጣም ነው የምናስቀው ለኳስ እንኳን የሚሰጠው ጊዜ ያናድደናል አደለ? እንዴት ለኳስ ጊዜ ትሰጣለ? ኳስ ከምታይ ከኔ ጋር ለጓደኞቹ ጋር የሚያሳልፈው ጊዜ እንኳን የሚያናድደን ሴቶች አለን። ያ በጣም ትንሹ ነው፣ ግን ከዛም በላይ ጊዜና ቦታ ሊጠይቅሽ ይችላል። ያንን ነው ማስታወስ ያለብሽ። ስለዚህ በትንሹ የራስሽ ስሜት ላይ የራስሽ ፍላጎትና የራስሽ ችግር ላይ ብቻ የምታተኩሪ ከሆነ በቃ ልተዋት እኔ አሎናትን በቃ እንደዚህ ማንግባባ ከሆነ ብሎ እሱ አንቺን ስለመተው እና ዓላማው ላይ ሌላ ፍላጎቶች ጓደኛው ላይ ምናምን ማድረግ ይጀምራል። የዛኔ ነው ጸብ፣ የዛኔ ነው ክፍተት በመሃል ላይ የሚፈጠረው። ስለዚህ በቻን ነው አቅም፣ ታማኝ መሆን፣ ታማኝ መሆናችንን ማሳየት ለምንወዳቸው ሰዎች፣ በፈተናቸው ማለፍ በሚፈልጉት ከኛ በሚጠይቁት ጊዜ አብረን፣ በድብርት ሊሆን ይችላል አንዳንዴ፣ ሁሌም ሀይ ሊሆን አይችልም፣ ሲቀዘቀዝ ሊሆን ይችላል። ካጠገቡ መሆኑን ካጠገቡ እንደሆነ ስታሳየው ያለ አንቺ ሴት አይኖርም። ዛሬ አይደለም ነገር እስከ መጨረሻው ከአጠገቡ እንድትሆኝ ምርጫው የምትሆኝ አንቺ ነሽ። ለምንስ ያስባል ስለሌላ ሴት? ከብዙ ሴት ጋር ጸብ ውስጥ የሚገቡት ወንዶች በዚች ጥያቄያችን ምክንያት ነው። ይሄን በቀላሉ የምትፈጅ ይህንም በቀላሉ የምትረጂ እና በጣም ታማኝ እንደሆንሽ ለእሱ ካሳየሽው ምንም ሌላ ሀሳብ የለውም ከአንቺ ስለመለየትም አንቺን ችላ ስለማለትም። ከአንቺ ውጭ ሌላ ነገር ማሰብ እራሱ አይችልም። ስለ አንቺ ብቻ እንዲያስብ አንቺን ብቻ እንዲል የሚያደርገው ታማኝነትሽ ነው። ሁለት ምሳሌ አንስቻለሁ ግን የሚጠይቅሽን የሚፈልገውን ከራሳችን ስሜታዊነትና ፍላጎት ወጣ ብለን በመረዳትና ነገሮች ይሆናል ብለን በምናያቸው መንገድ ስንፈታቸው፣ ስንጠብቃቸው፣ ስንሰጣቸው ሰዎችን በደንብ ነው የሚታመኑልንም በደንብ ነው ስለኛ የሚያስቡትም እስከ መጨረሻው ድረስ አብረው የሚቆዩት። ሃሳቤን ከወደዳችሁት ካመናችሁበትና ከተቀበላችሁት ለእኔ በላይክ አሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሳብ ተመልሽ እስከመጣችሁ ሰላም ነው።